በባዕድ አገር ልደፈር ስል ድንግል ማርያም አዳነችኝ። እንዴት ያለ መንፈስን ሰቅዞ የሚይዝ የድንግል ማርያምን አማላጅነት ዕጹብ ድንቅ የሚያሰኝ ድንቅ ታሪክ ነው። በምድረ ዓረብ የተከሰተ የዘመናችን አስደናቂ የድንግል ማርያም ተአምር በዜና መዋላውያን ያልተጻፈ በታሪክ ተራኪያን ያልተተረከ በአውደ ምረት ላይ ተቆሞ ለሕዝብ ልጆች ሁሉ ያልተነገረ የድንግል ማርያም ተአምር በሁላችን ኦርቶዶክሳውያን ህይወት ውስጥ ተሰንዶ ተቀምጧል ቢባል ምስክራችን የእውነትናት ድንግል ማርያም ናት። ይህ እውነተኛ ታሪክ የሚያጠነጥነው ኑሮን ለማሸነፍና ክፉ ቀንን ለማለፍ ብላ ወደ አረብ ሀገር ተሰዳ በስደት የምትኖር ኢትዮጵያዊት የቤት ሰራተኛ የገጠማትን እጅግ የሚያስደነግጥ የመከራና የስቃይ ጊዜን በድንግል ማርያም አማላጅነት በድንቅ ታምር እንዴት እንዳለፈችው የሚዳስስ ታሪክ ነው። ብዙ ኢትዮጵያውያን ሴቶች ወደ ውጭ ሀገር የሚሄዱት የተሻለ እድል ፍለጋ ሲሆን ብዙውን ጊዜ ራሳቸውን በአስቸጋሪና አደገኛ ሁኔታዎች ውስጥ ያገኙታል። አንዳንዶች በፈተናው ሲወድቁ፣ አንዳንዶችም እግዚአብሔር ብርታት ሆኖአቸው ያንን ክፉቀን ሲሻገሩ መመልከት የተለመደ ነገር ነው። ይህ የአንዲት ወጣት ኢትዮጵያዊት ሴት ምስክርነት ነው። በጨለማና በመከራዋ ሰዓት ቅድስት ድንግል ማርያምን ጠራቻት። እሷም ከብርሃን ፍጥነት ቀድማ ደረሰችላት። ገነት እባላለሁ ስመ ክርስትናዬ ደግሞ ወለተ ማርያም የ24 ዓመት ወጣት ስሆን በሶሾሎጂ የሙያ መስክ የመጀመሪያ ድግሪ አለኝ። ይሁን እንጂ የዩኒቨርሲቲ ቆይታዬን አጠናቅቄ ከወጣው በኋላ ነገሮች ከቀድሞው ይልቅ ከብደውና አጣብቅኝ ሆነው ጠበቁኝ። ሥራ ፍለጋ በአራቱም አቅጣጫ ብኳትን መውጫ መግቢያዬን ባስስ አንዳች ጠብ የሚልልኝ ነገር ማግኘት ተሳነኝ። ታዲያ በድህነት ተቸግረው ያሳደጉኝ ቤተሰቦቼን ሳላግዝ እኔም የተሻለ ሕይወት ሳልኖር እድሜን ማሳለፍ አልፈለግኩም። ከዛም ቤተሰቦቼን አስቸግሬ ኑሮን ለማሸነፍ ወደ አረብ አገር ተሰደድኩኝ። መቼም የሰው አገር የሰው ነውና እዛም ቢሆን የተደላደለ ነገር አልጠበቀኝም። በባህልም ሆነ በቋንቋ በሃይማኖትም ሆነ በአኗኗር ዘዬ ከማልግባባቸው ሰዎች ጋር እየኖርኩኝ ኑሮን መግፋት ታከተኝ። ተስፋ አድርጌ የሄድኩበት ምድረ አረብ ሲኦል ሆና ጠበቀችኝ። እዛም ቢሆን ለወራቶች ያክል ሥራ ማግኘት አልቻልኩም ነበር። ኋላ ግን አንዲት ባለትዳር ሴት ቤት ገባው። አራት ልጆች አሏት። ሶስቱ ወንዶች ሲሆኑ አንዷ ደግሞ ሴት ናት። ለእነርሱ ምግብ ሳበስል ውዬ አድራለሁ ቢባል እንኳን ማካበድ አይሆንም። በተለይም የገባሁ አካባቢ በተደጋጋሚ እማረርና አለቅስ ነበር። ከዛ በኋላ ግን መከራውንና ችግሩን ለምጄው መሰለኝ ማማረሩንና ማልቀሱን አቁሜ መታገል ጀመርኩኝ። በተለይ የረመዳን ወር ሲገባ እንቅልፍ የሚባል ነገር ባይኔ አይዞርም። ክርስቲያን እንደሆንኩኝ ቢያውቁም እነሱ የሚመገቡትን ምግብ እንድበላ እገደድ ነበር። ክርስቲያን ሆኜ እንኳን የአብይና የነቢያትን ጾም ቀርቶ አርብሮብን እንኳን መጾም ተሳነኝ። ተምሬ እንዳልተማረ አውቄ እንዳላዋቂ ሰው ሆኜ እንድኖር ድህነት ቀንበር ሆኖ አስገደደኝ። የሥራ ጫናዬ ላይ የማዳሜ ማመናጨቅና ስድብ ከሕፃናት ጋር መሯሯጡና በቤተሰብ ናፍቆት መተከዙ ታክሎበት ሰፊው መንገድ ጠባብ፣ ሰላሙም ሁከት ሆነብኝ። ፓስፖርቴን ተቀምቼ ከቤት እንዳልወጣ መደረጌ ደግሞ ይበልጡኑ ተስፋ እንድቆርጥ አደረገኝ። ምንም እንኳን የመከራው ቀንበር ቢከብድብኝም ለመጾምም አመቺ ሁኔታ ውስጥ ባልሆንም በእምነቴ ግን ጠንካራ ነበርኩኝ። ሁልጊዜም ቢሆን ከመኝታዬ በፊትና ማለዳ እናቴ የሰጠችኝን ትንሽዬ የእመቤታችንን ቅዱስ ስዕል ከምደብቅበት እያወጣው አቡነ ዘበ ሰማያት አደርስ ነበር። ይህም ቢሆን ከታወቀብኝ ነገሮችን ይበልጥ ሊያከብድብኝ እንደሚችል አውቃለሁ። ነገር ግን ባሕር ዳር ዩኒቨርሲቲ ግቢ ጉባኤ ላይ አንድ አባት ያስተማሩትን ትምህርት ስንቅ አድርጌ ይዤ በጸሎት እበረታ ነበር። እኔ እጸልያለሁ፣ ያሰሪዬ ባል ግን ዕለት ከዕለት ጾታዊ ትንኮሳ ሊያደርስብኝ ዳር ዳር ይላል። በተደጋጋሚ ለሚስቱ እንደምናገር ብነግረውም እሱ ግን እሱን እንጂ እኔን እንደማታምነኝ እየነገረ ያስፈራራኛል። አንድ ቀን ማምሻውን ማዳም በሌለችበት ልጆቹም ተኝተው እያሉ ያሰርየ ባል ድንገት እኔ ክፍል ተገኘም ለቀናት እንግዳ ነገር ሲያደርግብኝ ነበር። አስተያየቱና እንቅስቃሴው ሁሉ ከወትሮ የተለየ ሲሆንብኝ የቁርጥ ቀኔ እንደሆነ በማመን የሞት ሽረት ትግል ለመታገል ወሰንኩኝ። በውስጤ ሰላም ለኪን እየደገምኩ እመቤቴን አድኝኝ እላት ነበር። እሱም ጸያፍ ነገር ለማድረግ አስቦ በሮን ከኋላው ቆለፈና በክፉ ሐሳብ አጠገቤ ቆመ። የልብ ምቴ በፍርሃት መምታት ጀመረ። የሚጠብቀኝም ሆነ የሚያስጥለኝ ሰው እንደሌለኝ አውቃለሁ! ያለ መብትና ነጻነት በባዕድ አገር ብቻዬን ነኝ። ሰውየው ወደ እኔ እየቀረበ ሲመጣ ተንቀጠቀጥኩ። ሰውነቴ በላብ ተጠመቀ። ዝም እንድል በእጁ ምልክት እያሳየኝ እንዳልጮህ አፌን አፍኖ በኃይል ያዘኝ። ክብሬን ላለማስነካት ስታገለው ይበልጥ አፍኖ ትንፋሽ አሳጣኝ። በዚያ የጭንቅ ጊዜ ራሴን ለማትረፍ የምችለውን ሁሉ አደረግሁ። ነገር ግን ታግየው ላሸንፈው አልቻልኩም። ድንግል ማርያምን ተጣራው። በልቤም እንዲህ ብዬ ጮውኩኝ፣ እናቴ ቅድስት ማርያም ሆይ እንዳያረክሰኝ አድኝኝ አልኳት። ድንገትም አንድ ታምር ተከሰተ። የድንግል ማርያም ስምን በጠራሁበት ቅጽፈት የማይታይ ኃይል ሰውየውን በታላቅ ኃይል ወደ ኋላ ወረወረው። ድንገት አንድ ታምር ተከሰተ። የድንግል ማርያምን ስም በጠራሁበት ቅጽፈት የማይታይ ኃይል ሰውየውን በታላቅ ኃይል ወደ ኋላ ወረወረው። እርሱም በህመም ድምፅ ጮኸ። እጆቹ ተንቀጠቀጡ፣ ሰውነቱ ራደ፣ አይኖቹ በፍርሃት ተርገበገቡ። ክፍሌ ውስጥ ደማቅ ብርሃን ሲሞላ ተመለከትኩ፣ በአካል ማንንም ማየት ግን አልቻልኩም። ቅድስት ድንግል ማርያም ጩኸቴን ሰምታ መገኘቷን አመንኩኝ። የፍርሃት ኃይል የሞላበት ከባቢው አየር ተለወጠ። የፍርሃት ቦታ የነበረው ክፍሌ የመለኮታዊ ጥበቃ መዳረሻ ሆነ። እሱም በፍርሃት እየተንቀጠቀጠና ድምፁን ለመቆጣጠር እየሞከረ መሬት ላይ ወድቆ አፍሮሽ ማን ነው ያለው? የገፈተረኝ ማን ነው አለኝ። እኔ ግን ምንም ምላሽ አልሰጠሁትም። አንዳች አውሬን እንደሚሸሽ ነገር በንፉቁቁ ወደ ኋላ እያፈገፈገ ከክፍሌ ወጣ። የዛን ቀን ሌሊትም ሳልተኛ አደርኩኝ። በማግስቱ ጠዋት እኔን ለማየት ፈቃደኛ አልሆነም። ሚስቱ ፍርሃቱን አስተውላ ምን እንደተፈጠረ ጠየቀችው። እሱ ግን አልተናገረም። ከዚያን ቀን ጀምሮ ርቀቱን ጠበቀ። ሲያየኝ አንገቱን እየደፋ አራት ወራቶችን አሳለፈም። በመጨረሻም አስሬ አገልግሎትሽን አልፈልግም በማለት የሰራውበትን የአንድ ዓመት ከሶስት ወር ደሞዜንና ተጨማሪ ገንዘብ ሰጥታኝ ከቤቷ እንድወጣላት ጠየቀችኝ። እኔም የሰራውበትን ሳንቲምና እዛ ከነበረች የሰፈሬ ልጅ ተጨማሪ ብር ተበድሬያት አረብ አገርን ለቅቄ ወደ አገር ቤት ገባሁኝ። አሁን በትውልድ ከተማዬ መለስተኛ ልብስ ቤት ከፍቼ እየሰራው እገኛለሁ። ዛሬ ላይ የእሷ ምስክርነት በማህበረሰቧ መካከል ተሰራጭቷል። የእሷ ታሪክ የብዙዎቻችን እምነትን ያጠነክራል። በተጋድሏቸው ተስፋ የቆረጡ አንዳንድ ሴቶች ህይወት ምንም ያህል ጨለማ ቢመስልም ድንግል ማርያም ሁልጊዜ ልጆቿን እንደምትጠብቅ መገንዘብ፣ ወደ ቤተ ክርስቲያን መመለስ እንዳለባቸውም ገነት አበክራ ትናገራለች። በተለይም በስደት ዓለም ያሉ ሴት እህቶቻችን በሃይማኖታቸው ጠንካራ እንዲሆኑና እግዚአብሔርን እንዲያስቀድሙ ትመክራለች። የገነት ታሪክ ድንግል ማርያም ታሪካዊት ሴት ወይም የሩቅ ቅድስት ሳቶን ለሚጠሯት ሕያው ጠባቂና አማላጅ መሆኗን ያስታውሰናል። ብዙ ኢትዮጵያውያን ስደተኞች በውጭ አገር ውስብስብ ችግር ይገጥማቸዋል። እምነታቸው ግን ትልቁ ጋሻቸው ነው። እንደ ተተወሰው ፍርሃት ወይም አቅመቢስ የሆኑ ያክል ከተሰማዎት ይህንን ምስክርነት ያስታውሱ። ድንግል ማርያምን ጥሩ በማይጠፋው ፍቅሯም እመኑ። እሷ የምእመናን ሁሉ እናት ናት፣ እናም መቼም ቢሆን ልጆቿን አትበትንም። ውድ የአርባ አራት ሚዲያ ቤተሰቦቻችን፣ እንዲህ ያለ ታሪክ ካላችሁ ለብዙሃኑ መማሪያ ይሆን ዘንድ በፌስቡክና በቴሌግራም አማራጮቻችን ሊያደርሱን ይችላሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።